የጠቆረ ቆዳን በዚህ መልኩ ማንሳት ትችላላቸው። ጥቁርና ጠብጣብ ላብለባችሁ ለማድያት እንደዚሁም ደግሞ ትናንሽ የጸጉሮች ካሉ እነሱንም ያነሳል ማለት ነው። ይሄ እስክራብ ከማንኛውም ኬሚካል ነፃ የሆነ በቤታችን ያዘጋጀነው ነው። እንደምታዩት በጣም አሪፍ ነው። ምንም አይነት ሳይድ ኤፌክት የለውም። ሰላም ለእናንተ የሆኑና ና የተከበራችሁ ቤተሰቦቼ እንዴት ናቸው? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ወደ አሰራሯ አብረን እንግባ። አመሰግናለሁ። እሺ፣ ለማዘጋጀት ጉድጉድ ያለ እቃ ሊኖረን ይገባል። እንደሞሳ እርድ የጠየቃችሁኛላችሁ፣ በዛውም ጠያቂያችሁን በዚሁ አብሬ ከቪዲዮ ጋር አያይዤ መልስላችኋለሁ። የቤቱን ነው ወይ ወይስ አዘጋጅተን ነው ወይ የምንጠቀመው ያላችሁ እኔ እንዴት ስጠቀም እንደኖርኩኝ በዚሁ አስረዳችኋለሁ ማለት ነው ይሄ ቤት የምንጠቀምበት ነው እኔ ሀገር ቤትም ሆኜ ሰው ሀገርም ሆኜ ውጭም ሆንኩኝ የቤቱን ነው የምጠቀመው አዲስ አዘጋጅቻ አይደለም ይሄ የምታዩት ለምግብ የምንጠቀመው እርድ ነው እርድ እናንተ አዘጋጅታችሁም መጠቀም ችላላችሁ ከዚህ ሁለት ማንኪያ ያክል ነው የማደርገው በሾርባ ማንኪያ ለእኔ ብቻ አይደለም እስከ እህቶቼ ጭምር ማለት ነው እንደዚህ አድርገው ና እሰረዋለው። ምንም አይነት ኬሚካል የለውም። በዛ ላይ እኔ ደረቅ ፊት ነው ያለኝ። ይህ ደግሞ የበቆሎ ዱቄት ወይም ደግሞ ነሻ ይባላል። ኮርን ፍላወር ማለት ነው። በቆሎ ዱቄት ላም ያለው እሱ ትጠቀማላቸው። እሱ ምንም አይነት ሳይድ ኤፌክት አያመጣም። ለቆዳ በጣም አሪፍ ነው። ይሄ ስኳር ነው ስኳር እስክራፕ ለማንሳት ይጠቅማል። ያነሳላችኋል ማለት ነው። እንደ ማር ስኳር ካላገኛችሁ ደግሞ ማር። እርግጠኛ ነ ስኳር አታጥም ከክችን እና አንድ አጋጣሚ ብዬ ነው። ከዛም ውሃ አዘጋጃለሁ። ስለማፈላው ውሃ ነው ዛሬ የምጠቀመው ማለት ነው። በደንብ ተከታተሉ። ተከታትላችሁ ስሩ ማለት ነው። ቤተሰቦቼ የውሃው ልክ የለውም። የተወሰነ ጨምሮ አለሁ ውፍረቱን እንዳሳያችሁ። እና መጀመሪያ በቀዝቃዛ ውሃ እናዋህደዋለን እንዳይጓጉል፣ በቀዝቃዛ ውሃ። በመቀጠል እንደዚህ ቀስ ብላችሁ ታዋህዱታላችሁ። ቀዝቃዛ ውሃችሁ ላይ አድርጋችሁ ማዋሃድ ነው። በጣም ነው የሚያነሳው። ትንንሽ ፀጉር ካለ እንደዚሁም ደግሞ ፊታችሁን እስክራብ ለፊት እስክራብ መስራት ፈልጋችሁ፣ ሁልጊዜ እኔ በቡና ነው የምሰራው። በነገራችን ላይ እንደዚህም በእርድ መስራት ትችላላችሁ። ቡና የማትወዱ ወይ ደግሞ ቡና ለፊታችሁ የማይስማማችሁ ይህንን መስራት ትችላላችሁ። በዚህም ያነሳል ማለት ነው። በጣም ቆንጆ ነው። ለአንገት ይሆናል። ለእጅ ለመላ ሰውነታችሁ ራሱ ማድረግ ትችላላችሁ። ሻወር ስትገቡ ይህንን አዘጋጅታችሁ ካስቀመጣችሁ ልስልስ ብሎ ነው የሚቀመጠው። ቀብታችሁ ሰላሳ አርባ ደቂቃ አቆይታችሁ መታጠብ ትችላላችሁ። እስክራቡ ግን እስከሚደርቅ ድረስ ነው፣ ምክንያቱም የምንፈልገውን አይነት ውጤት እንድናገኝ አቆይተን ነው የምናነሳው ማለት ነው። ትንሽ ውሃ ጠብ እያደረጉ እንደዚህ አመሟለሁ። ቀጠን ቢልም ችግር የለውም ምክንያቱም ቀስ ብዬ ጋዙ ላይ ስለምጠጃው ለዛ ነው እንዳይጓጉል ብቻ፣ ትንሽ ትንሽ ዋጠብ እያረጋችሁ። በጣም ሲምፕል አሰራር ነው፣ ቀላል ነው፣ ቀላል ነው። በዛ ላይ ቤት የምታገኙት ነገር ነው፣ እናንተ ሞክሩት ማለት ነው። ከዛ እንደዚህ ድስት ላይ አድርገዋለሁ፣ ለአምስት ደቂቃ ከአንድ እስከ አምስት ደቂቃ እንደውም አይፈጅም፣ ቀነስ አድርጋችሁ ይሄ ክሬም እንዲሆንልን ማለት ነው። ክሬም እስከሚሰጠን ድረስ የክሬም ውጤት እስከሚሰጠን ድረስ ጋዝ ላይ ጣድ እናደርገዋለን። እንደዚህ ጥዳችሁ ታማስሉት አላችሁ። ልክ ሌላ ውሃ እንዳያስጨምራችሁ ቀነስ አደርጋችሁ ለአምስት ደቂቃ ለሶስት ደቂቃ እክል በቃ፣ እንደዛ ነው። ከዛ አይፈጅም፣ በጣም በቀላሉ ማለት ነው። እንግዲህ የበቆሎ ዱቄት እርድ ስኳር ነው ያደረኩት። ስኳር ሁሉም የራሳቸው ስራ አለ። ስኳሩ እንዲያጣብቅ ያጣብቃል። ሁለተኛ ነገር ደግሞ ስኳር እንደ ስክራብ ሆኖ ከሰውነታችን ላይ እንደ ስክራብ እንጠቀማለን። ጥቋቁር ትንንሽ ነገሮች እና ጥቋቁር፣ የጠቆረ እንደዚሁም ደግሞ ትንንሽ የማይታዩ ጸጉር አላደለ፣ እነሱን እነሱን ያነሳልናል። ለዛ ጥቅም ነው የገባው ማለት ነው። እና ማርን መጠቀም ይቻላል። አሁን እንደዚህ ሲሆን አወጣውና አቀዘቅዘዋለሁ። ሲቀዘቅዝ ነው የምትቀቡት ፊታቸው ላይ ያደራችሁን ሲቀዘቅዝ። እና ብዙዎቻቸው ጥያቄ ትጠይቁኛላችሁ፣ ግን ይቅርታኔ፣ ሁሉንም ስንሰራ እያስረድኋቸው ነው። እስከ መጨረሻው ብቻ አላውቅም፣ ስለ ረዘመ ይሆን አትሰሙም ይሆን አላውቅም። እዛው ላይ መልሶ አለላችሁ መስራትና መጠቀም ከፈለጋችሁ እስከ መጨረሻው አይታቸው ያደረኩትን ማድረግ ችላላችሁ። ሲቀጥል ደግሞ የሚስማማቸውን አይነት መስራት ትችላላችሁ። ግዴታ የሰራውትን የአይነት መሆን አይጠበቅበትም ማለት ነው። ከዛ እንደዚህ አበርደዋለሁ። አሁን እንደዚህ ብድጌ ያርገን ፊታችን ላይ ማድረግ የለብንም መቀዝቀዝ አለብን። እሺ፣ እስከሚቀዘቀዘ እጠብቃለሁ እኔ እሺ። እንደዚህ አድርጌ አበርደዋለሁ። ከዚህ ላላም ማድረግ ትችላላችሁ። መወፈር ሲወፈር እንኳን ጥሩ አይደለም፣ ግን ላላ ማድረግ ይቻላል። ከዚህ ማለት ነው። ይህ እንደምታዩት እንደዚህ ነው እና አባርደዋለሁ። ሲቀዘቅዝ ስለሆነ ፊቴ ላይ ማደርገው አባርደዋለሁ። እንደዚህ እያደረግኩ ማለት ነው። ወይ ደግሞ ተተዉትና በራሱ ጊዜ ይበርዳል። ይሄ ዛሬ እንደዚህ ስለሰራሁት ነው እኔ ማለት ነው። የፊትን ቆዳ በጣም ነው የሚያሳምረው። በተለይ ስታነሱበት እንዴት እንደሚያሳምር አትጠይቁኝ። እሺ ለቻናል አዲስ የሆናችሁ ማለትም ገና ዛሬ የመጣቸው ላይክ እንደዚሁም ሰብስክራይብ አድርጉ። አመሰግናለሁ። ነባር ቤተሰቦችም ደግሞ ላይክ እና ሰብስክራይብ ታደረጉ የምታዩ ላይክ አድርጉ፣ ሰብስክራይብ አድርጉ። አመሰግናለሁ ማለት ነው። ከዛ ልቀባበት ወደምፈልገው እቃ እንደዚህ ገለብጠዋለሁ ማለት ነው። እየቀዘቀዘ ሲሄድ እንደዚህ ገልብጠን እንጠቀማለን። አቀዝቀዛችሁ ተጠቀሙ ለማለት ያክል ነው። ይሄ በወር ሁለቴ ምናምን የምትጠቀሙት መልካም ነው። እንደዚህ ውፍር ያለ ነው። ለገላችሁ ደግሞ ሻወር በምትገቡ ቀብታችሁ እዛው ቀብታችሁ እዛው አስራ አምስት ደቂቃ እራሱ ቆይታችሁ ልትተሳተው በጣም ምርጥ ነው። ለአንገት ለሁን፣ ለሰውነት ሁሉ በጣም ቆንጆ ነው። እና ይሄን ብቻ ነው ያደረኩት። ዘይት የምጨምሩ ካላችሁ ኦሊብ መጨመር ይችላላችሁ። ዛሬን የዘይት አልጨመርኩም፣ ምንም ነገር ያደረኩት ነገር የለም። ሎሚም አላደረኩም። እና ሎሚም መፈሩል ካላችሁ ሎሚ ነው ይመቸኛል፣ ይስማማኛል። እንደዚህ አድርጌ ቀባዋለሁ። ከቀዘቀዘ በኋላ ነው የተቀባውት ያለው ወፍራም ነው እንግዲህ፣ ወፈር ያደረኩት አንደኛ ልብሴንም አያበላሽም። ስቀባም ደሞ ወደ ጠባ ልብኝ ትንሽ ከዚህ ቀጠን ቢልም መልካም ነው፣ ግን ይሄ ስለተመቸኝ በዚህ መልኩ እቀበዋለሁ ማለት ነው። እና ይህ ማዲያ ትላለባችሁ በተለይ ማለት ትዕግስት ይጠብቃል። ቢያንስ ለስድስት ወር ከአንድ እስከ ስድስት ወር ትዕግስት አድርጋቸው መጠቀም አለባቸው። በወር ሁለት ሶስት ይ መጠቀምን፣ አሁን በሳምንት ሁለት ጊዜ በአስራ አምስት ቀን አንዴ እንዳጋጠመኝ እንደዚህ በደንብ አድርጌ እንትን እለዋለሁ። ምንም አይነት ሜካፕ ወይም ደግሞ ሌላ ነገር ተጠቅሜ አለቅ ከባል ዜኔ ላይ ዝለዳ ራሱ ፊቴ እንደምታዩት ቁልጭ ያለ ነው እና በጣም አሪፍ ነው፣ ተጠቀሙ ትላለሁ። በዛ ላይ ደግሞ እናንተ የሚስማማችሁን አይነት ውህድ መርጣችሁ መጠቀም ትችላላችሁ። ብዙ የሚሰሩ አሉ። ከነዛ ውስጥ ለፊታችሁ የትኛው ተስማሚ እንደሆነ መምረጥ ከእንደዚህ ከቀባ ነው በኋላ አንደኛ አንደኛ በዚህ መልኩ መጠቀም ይችላላችሁ። እንደዚህ ቀብታችሁ አስራ አምስት ሰላሳ ደቂቃ ቆይታችሁ መታጠብ ይቻላል። እንደዚህም ትችላላችሁ። እኔ ዛሬ ለስክራፕ ስለፈለግኩት በደንብ አድርጌ ከቀባሁ በኋላ ከላይ በሶፍት አደርገዋለሁ። በደንብ ካዳረስኩ በኋላ ሶፍቴን እየቀጣጠልኩኝ ትንሽ ትንሽ እያደረግኩኝ እንደዚህ አድርጌ ከላይ ደግሞ ቀበዋለሁ ማለት ነው። በጣም ነው የሚያነሳው። በጣም ቆንጆ ነው። በየአፋችን በያፋችን ስር ስር በተለይ ትናንሽ ፀጉሮች እንደዚሁም ጥቁር ነጠብጣብ ካለባቸው በተለይ ፀጉሩ በጣም ነው የሚያነሳው። ሞክሩት። እኔ ስለጠቀሜ ነው ለእናንተ ይዤላችሁ የመጣሁት። በዛ ላይ ደግሞ ቡና ለማትጠቀሙ በጣም አሪፍ ነው። በዚህ መልኩ ተጠቀሙት፣ ይጠቅማችኋል። እንደዚህ አድርጌ በሶፍት ሸፍነዋለሁ። ከዛን ከላይ ደግሞ ሌላ እቀባዋለሁ ደግሜ ማለት ነው ደግሜ እቀበዋለሁ። እንግዲህ በማንኪዋ ነው እኔ እየተጠቀምኩት ያለሁት። በእጃችሁን መቀባት፣ በብሩሽ መቀባት ትችላላችሁ። እኔ ወፍራም ስለሆነ ትንሽ እንትን ብሎኛል። አንደኛ ቶሎ ይደርቅልኛል። ሳሳ አድርጋችሁ ቀቦ ከዛ እናንተ ስራችሁን መስራት ትችላላችሁ። እንደዚህ ቀብታችሁ ማለት ነው እሱን አትጠብቁትም። በአርባ ደቂቃ ሊሆን ይችላል፣ በአንድ ሰዓት ሊሆን ይችላል ይደርቅላችኋል። እኔ ኦልሬዲ ዛሬ ጊዜ ስላለኝ ለዛና ነው የተጠቀምኩት። በዚህ መልኩ እንደዚህ ቀብታችሁ እያንዳንዱ ያለውን ጸጉር እኔ ከላይ በተለይ ሳይሆን ከዚህ ከታች ከታች ያለውን ከየአፍንጫችን ስር ከአፋችን ስር ይዘዛ ያለውን በደንብ ያጠራልናል ማለት ነው። በቃ እንደዚህ አደርጋችሁ መቀባት ነው። አንገታችሁንም መቀባት ትችላላችሁ ፊታችሁን ለእጅም ለሰውነትም ለሁሉም የሚሆን እስክራፕ ነው። በጣም ቆንጆ ነው እና እንደዚህ አድርጌ ከስንትን ካልኩት በኋላ ከዛ የቀረውን ነጭ ነጭ ቦታ ያለበትን በደንብ አተኩረዋለሁ። ስራ ካለኝ ስሬን ጨርሻለሁ። እኔ ጋለ ለብዬ ተኝቼ ነው ዛሬ ያሳለፍኩት ማለት ነው። እንቅልፍ ሁላ ውስዶኝ ነበረ። እንደዚህ ቀብቼ ልብስ እንዳለበላሽ ስልክ እሱ ግን እንትን ብሏል ስለደረቀ ኦልሬዲ ምንም ልብስ አላበላሽብኝም። ጋለልን ያልኩት ስራ መስራት ይቻላል። ፊት ላይ ስለ ኩተኛው ይቆይቼ ነው የመጣሁት። እንደምታዩት ከታች ያለው ድርቅ ብሎ እንቀርብ ነው የያዘኝ። ከታች ያለው ላነሳው ነው። ከላይ ስለደራረጉበት ብዙም አልያዘም ነገሩ። ከላይ ፀጉር የለም ከዚህ ጋር ነው እንደውም ከያገጫችን ስርስር የሚኖረው እዚህ አካባቢ ጥቁረት የሚኖረው እና እንዴት ውላችሁ፣ እንዴት ቀስ ብላችሁ ነው የምታነሱት። ላጥ ነው የሚያደርገው። ይው በዚህ መልኩ እንደዚህ ላጥ ያደርጋል ማለት ነው። ይው ከላይም እንደዚህ ታነሳላችሁ። በቃ እንደ ስክራፕ ሆኗል ማለት ነው። ከትንሽ ከፊቴ ጋር እንትን አላለም፣ ትንሽዬ ማለት ነው። ከዛ ውጭ እንዳለ ያለው አጥብቆኛል። የምፈልገው የሚፈልገው ይሄ በከንፈሬ ስርስር ያለውን ጥቋቁር ያለውን ፀጉሮችን ያነሳልኛል ዲ አንስቶልኛል ማለት ነው። በቃ ይሄን ይመስላል። ታጥቤ ደግሞ በደንብ ጽድት አድርጌ ያሳያችኋለሁ። አብራችን ቆዩ፣ የትም እንዳትሄዱ እሺ። አመሰግናለሁ። እሺ ታጥቤ ያለሁ አዳርቀዋለሁ። ከዚህ በኋላ የምትጠቀሙት እናንተ ለፊታቸው የሚሆናችሁን ሞይስቸራይዝ ማድረግ ትችላላችሁ። እንግዲህ ክሬም ሊሆን ይችላል፣ አይታወቅ ባልዚንም ሊሆን ይችላል ከዛም ሞይስቸራይዝ እናደርጋለን ማለት ነው። ይሄ ይመስላል መብራቱ መሰለኝ በደንብ ጥርት አርጎ የማይታየው ግን፣ እኔ ውልቅ አድርጎ አጽድቶልኛል እና እንደዚህ እያደረጋቸው ይህንን ቆንጆ ስክራፕ ተጠቀሙት እላለሁ። ያው ሪኮመንድ አደርጋችኋለሁ ለእናንተ ሽ እና ውድ ቤተሰቦቼ ሆን ፊቴ እንደምትጽድት ውሉላ አድርጎልኛል። ለተከታተላችሁኝ አመሰግናለሁ። ቻው።